ሁሉም ነገር ቢደርስብኝም አንተ ስላለህ ብቻ ደስተኛል። የደስተኛ ሁሌ አይኔነ እማልጠግበህ ልጄ፣ መጀመሪያ አብሮ አደጌ ጓደኛዬ፣ ሁሉ ነገር ንህኔ ልጅ፣ ኩራቴ ሆን ደሞ አኮራኸኝ። እኔን ሲነኩብህ ደሞ እንደማትደራደርበኝ ያውቃለሁ። አልተቀየምኩህም ደሞ እናሞ፣ አላዝንበት ታውቃለህ። ምንም ብታረግ አላዝንብህም አንተ፣ ምክንያቱም የአባት ፍቅር ፍለጋ ነው ዋጋ የከፈልከው። አንተም ዋጋ ከፈልክ፣ እኔም ዋጋ ከፈልኩ። ሁለታችንም ነው ዋጋ የከፈልነው። እንሻአላህ ከዚህ በኋላ የኛ ይሆናል። ስማ፣ አባት ምን ነው? በእግርህ ግባል፣ ልሸኝህ። አይ፣ አመሰግናለሁ። እየተበጣጠስክ ባልሆነ። አረ እንደምታስበው አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻችሁም ወይ? ሂድ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልቅ ካልሽማ አንቺ ጋር ተሽጦ መኪና የገዛ ወርቅ እሷ ጋርም አለ። ክብሯን ጠብቃ አላስደፍር ብላ እንጂ ምን እናንቺ አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች? አቤት አቤት! ሰርቼ ገዝቼም ሊሆን ይችላል እኮ ሊሆን ይችላል ላይሆንም ግን ይችላል። ምን ሆንሽ? ሰላም ሰላም፣ ቤተሰብ እንዴት ናችሁን? ያለው እግዚአብሔር ይመስገን። ይህን ለምትመለከቱት ሳማ ነው ያው የዚችን ነገር ሁላችሁም ታውቃታላችሁ እና ምን ላደረግነው ነው፣ እዚህ ፌስ ሰርቭስ ከተውና ለሚስትየው ሁለት ስጦታ አዘጋጅቼልሻለሁ እና ስጦታውን ከዚህ ውስጥ ፈልገሽ አውጪ እላታለኝ አማርጣታለሁኝ ማለት ነው። ከዛ በኋላ እሷ የምታረገውን ነገር እያንዳንዱ ነገር እናያለን። ያለን ወደሷ ማማ፣ እኔ የምልሽ ስጡታ ልሰጥሽ ነበር፣ ከፎጣ በፊት ስጦታ ልሰጥሽ ነበር ማሪያ እንቺን። እሺ እንቺ ቀርመሽ ይሄን አይንሽ ላይ ሰሪው አይንሽ ደሞ ሰው አይንሽ ላይ ሰሪውና ማለት ነው። ሁለት ምርጫ ነው የምሰጥሽ። አንደኛው አዲስ አበባ ውስጥ ወይ ደግሞ ከአዲስ አበባ ውስጥ አዳማ ምናምን ሄደን ፈታ እንድንል፣ ሁለተኛው ደግሞ እኔ የሆነ ያሰብኩት ስጦታ አለ፣ እሱን ልገዛልሽ። እዚህ ፌስታል ውስጥ ሁለት ወረቀቶች አሉ። አይንሽን ጨፍነሽ ፈለገሽ ታወጫቸዋለሽ። ከዛ በኋላ ያገኘሽን ወረቀት አድምጭኛ፣ ያገኘሽን ወረቀት እጣሽ ይሆናል። ከዛ መርጠሽ እንዳታውጭ እኮ ነው። ታዲያ ናበምና ሽሽበኝና መርጠሽ አውጪ። ለምንድን ነው ማታሚ? በነገራችን ላይ እሱ ብቻ አለን፣ እሱ ብቻ አለን። ካሜራ የምቀርጽሽ ቤተሰቦቻችን እስኪ አስደስታት ሲሆነ ነገር አድርግላት፣ እስኪ በቃ ሁሌ የምታደርጋት ፐራንክ እንደዚህ እንደዚህ ነው ምናምን ስላሉኝ በዚህ እስኪ ልካስሽ፣ እነሱም ይዩት። ለዛ ብዬ ነው ምቀርጽሽ። ሌላ ነገር አለ። ሲቀጥል ደግሞ አይንሽን ሰሪ ፌስታል ውስጥ ልስጥሽ እና ይቀር። ለምን ተንኮል ይሆናል? አንቺ አታምንኝ ማለት ነው። ካሜራ እንደዚህ ይዤ ቀርጭሽ አውቃለሁ። እንደዚህ እንደዚህ ይዤ እሺ፣ ለምን ዝም ብዬ ሰጥሻለሁ። እድልሽን የሰጠሽን አይነሽን አስረሽ ፈልገሽ አውጭ፣ እሺ። ግን ቢሆን ደግሞ ሌላ አጸፋውን አችለው፣ ቤተሰቦቻችን ምናምን መካሻ ነው ብዙ ኮሜንት ካየሽ አንቺ እራሱ ያው እሺ፣ በቃ ግን፣ ይኸውልህ ነገርኩህ እኮ በቃ፣ ትጠላኛለህ። አታስቢ፣ በቃ እሺ። ሁለት ናቸው መርጠሽ አንዱ ነው የምታውጭው። ከከተማ ውጭ ቢሆን ለእኔ ደስ ይለኛል። ምክንያቱም እኔ አንቺ ልጃችን ሆነ ፈታ እንላለን። ፈለገሽ አውጪ። ምን ነው ምን ደግሞ የሚያቃተለው? ምን ሆንሽ? ምንድን ነው የሚያቃተለው?